የህብረተሰብን ጤና ለመጠበቅ በዓለም አቀፍ ደረጃ ተቀባይነት ያለው ጠንካራ የጤና ቁጥጥር ስርዓትን መዘርጋት ግድላል። ኢትዮጵያ በመድኃኒት ቁጥጥር ከዓለም ጤና ድርጅት ሶስተኛ ደረጃ የብቃት ማረጋገጫ ማግኘት ችላለች። የዚህ ስኬት ባለቤት መሆን አንድምታው መልከ ብዙ ነው። ቁጥጥር ስርዓታችን ታዕማንነት አለው። የምናቀርበው ግባት ሴፍቲ የተጠበቀ ነው። ለማህበረሰቡ ፈዋሽነቱ ደህንነቱ የተጠበቀ ግባት ማረጋገጥ የምትችል አገር ላይ ደርሳለች ማለት ነው። ማቹሪቲ ሌቨል ስሪ ማለት ይሄ ማለት ምን ማለት ነው? ከአምራችም ከውጭም ቢገባ ከውስጥ የሚመረተው ሂደቱን አልፎ የማምረት ሂደታቸው ላይሰንስድ የሆኑ በዚህ ደረጃ የደረሱ ሀገራት ማቹሪቲ ሌቨል ስሪ ይደርሳሉ ማለት ነው። ይሄኛው ኢትዮጵያ የዚህ ድምር ውጤት ነው ያገኘችው። በመድኃኒት አማካኝነት ሊመጡ የሚችሉ አላስፈላጊ ጉዳቶች፣ በህብረተሰቡ ላይ ሊደርሱ የሚችሉ አላስፈላጊ ጉዳቶች በብቃት መመከት ይችላል የሚል ነው ዋናው ኢምፕሊኬሽኑ ማለት ነው። ስለዚህ ማንኛው መድኃኒት አንደኛ ጥራት፣ ደህንነቱ፣ ፈዋሽነቱ የተረጋገጠ መሆን አለበት። ይህንን ለማረጋገጥ የሚሰሩ የቁጥጥር ስራዎች አሉ። እነዚህ ስራዎች በብቃት ይሰራሉ ማለት ነው። በዓለም ጤና ድርጅት መስፈርት መሰረት ይህ እድገት ኢትዮጵያ የሀገር ውስጥ ምርትን በማሻሻል ደህንነቱ የተጠበቀና ጥራት ያለው መድኃኒት እንዲሁም የሕክምና ምርቶችን ለማቅረብ ብቁ መሆኗን ማሳያ ነው። የተረጋጋ ተግባርና ኃላፊነቱን በአግባቡ የሚወጣ የጤና ስርዓት ለመፍጠር የሚያግዝ መሆኑም ሲነሳ ሀገሪቱ በመድኃኒት ቁጥጥር የተረጋጋና የተቀናጀ ስርዓት ላይ መድረሷን የሚያመላክት ነው። በሀገሪቱ ውስጥ የሚገኘው የመድኃኒት ቁጥጥር ስራ ስቴብል ፋንክሽን ኢንቴግሬትድ የሆነ በጣም የተረጋጋ በቀላሉ የማይበገር የሚደርሱበትን ተግዳሮቶች ሁሉ ሊቋቋም የሚችል እና የተቀናጀ የተቀናጀ የቁጥጥር ስርዓት ዘርግተዋል ማለት ነው። ማቹሪቲ ሌቭል ስሪ ደረሰ ማለት እውቅናው ዓለም አቀፍ መለኪያዎችን ከግምት በማስገባት የተሰጠ ሲሆን ኢትዮጵያ መድኃኒቶችን የመቆጣጠርና የህዝብ ጤናን ለመጠበቅ የምታደርገው ጥረት እያደገ መምጣቱን የሚያሳይ እንደሆነም ተመላክቷል። በዘርፉ ሀገራዊ ተወዳዳሪነትን በማሳደግ ና አምራቾች ለውጭ ገበያ ምርታቸውን ማቅረብ እንዲችሉም እድል የሚፈጥር ነው። ግሎባል ቤንችማርኪንግ ቱል ውስጥ የተካተቱ ኢንዲኬተሮች አሉ። እነዚህ ኢንዲኬተሮች በቁጥር ደረጃ ስናያቸው ወደ 254 ይደርሳሉ። ከማቹሪቲ ሌቭል ዋን ቱ ስሪ ድረስ ያሉት ወደ 254 ሰብ ኢንዲኬተሮች አሉ። እነዚህን ሁሉ ሰብ ኢንዲኬተሮች ማሟላት በጣም ያስፈልጋል። እኛም አሁን የማቹሪቲ ሌቭል ስሪ የደረስ ነው። እነዚህን 254 ሰብ ኢንዲኬተሮች አሟልተን ነው ይህን ደረጃ የደረስ ነው ማለት ነው። ከኢትዮጵያ አልፎ ሌላ አፍሪካ ሀገራት መጠቀም ይችሉ አሉ ብሎ ዲክሌር ተደርጓል። አሁን አንድ የኛ ሀገራ ፋብሪካ ሌላ ሀገር ሄዶ መሸጥ ይችላል። ማቹሪቲ ሌቨል ሰሪ ስላለ በብዙ ሂደት ውስጥ አልፎም። ማቹሪቲ አንድ ሁለት ያላቸው ሀገራት ገና ይገመገማሉ፣ ካፍሪካ ይጎበኛል፣ ይታያል። ጥራታቸው ኩዌሽን ውስጥ ነው። ለኛ ግን ማቹሪቲ ሌቨል መድረስ ብቻ በቂ ያስም ራሱ በዚህ የኛ ሀገር ሄዶ ለኬንያ መሸጥ ይችላሉ፣ ለጎሮቤት ሀገር መሸጥ ይችላሉ። እና ከሁሉ በላይ ለአገር ውስጥ አምራቾች ጥሩ ደረጃ ይይዛል ብለን ነው የምናስበው። ከዚህ ባለፈም እንደ ሀገር ጠንካራ የቁጥጥር ስርዓት መገንባት መቻሉን ሲያመላከት፣ በመድኃኒት ቁጥጥር የተገኘው ዓለም አቀፍ እውቅና የሀገር ውስጥ የመድኃኒት አምራቾችን ከማነቃቀት ባለፈ በዘርፉ ኢንቨስትመንትን በመሳብ ለሀገር ሁለንተናዊ እድገት ፋይዳው የጎላ ነው። መድኃኒት ከውጭ ሀገር ሲመጣ ጠንካራ ቁጥጥር ይፈልጋል። የአመዘጋገብ ስርዓት ይፈልጋል። ፋብሪካው መኖሩ ብቻ አይደለም። ጥራቱ የተረጋገጠ በዓለም ደረጃ የታወቀ መሆኑን ማረጋገጥ የሚችል አቅም አለን ማለት ነው። አንድ ሁለት ከውጭ የሚገባ መድኃኒቶችን በላብራቶሪ የማረጋገጥ አቅም አለን፣ ማየት አለን፣ ቴስት እናስደርጋለን። አቅሙ ተፈጥሯል በላብራቶሪ ሁለት አገር ውስጥ የሚመረቱትን ፋብሪካዎች ጉድ ማኑፋክቸሪንግ ፕራክቲስ የሚባል አለ መልካም የአመራረት ዘዴ ይሄን አሟልተዋል ይሄን አሟልተው ከውጭ የሚገባ ላብራቶሪ አይተን ይሄን ቁጥጥር ስራ ጠንካራ ማድረግ የምንችል ከሆነ የቁጥጥር ስርዓታችን ጠንካራ ይሆናል። ጥሩ ተቋማዊ ግንባታ አለን፣ ጥሩ አሰራሮች ፈጥረናል የሚል ነው የሚያሳየው። የሚደረጉ የቁጥጥር ስራዎች ጠንካራ ናቸው ማለት ነው። የሚመረቱት ምርቶች ጥራታቸው፣ ደህንነታቸው፣ ፈዋሽነታቸው በሚገባ የተረጋገጠ ነው ማለት ነው። ስለዚህ አምራቾች ወይም ኢንቨስተሮች ኢንቨስተሮች ወደ ሀገራችን ኢንቨስት አድርገው ምርት አምርተው ወደ ኤክስፖርት ለማድረግ ኤክስፖርት ለማድረግ እድል የሚፈጥርላቸው ስለሆነ እዚህ ሀገር ውስጥ ለምሳሌ ኢትዮጵያ ውስጥ ገብተው ኢንቨስት አድርገው ለመስራት ያላቸው ፍላጎት እየጨመረ ይሄዳል። እንደ ሀገር ይህንን ደረጃ ለማሳካት ከፍተኛ ጥረት የተደረገ ሲሆን እየተሰሩ ያሉ ስራዎችም ተጠናክረው እንደሚቀጥሉ ይጠበቃል።